ብስሚላ ሰላቱ ሰላም ላ ረሱሊላ ላ ለ ወሰለም። ዛሬ ጀላችሁ የቀረብኩት ወንድም ወጣት እንዲሁም ጋዜጠኛ የምንበለው የሂባ ፋንዴሽን መስራች ና ባለቤት የሆነው ወንድም መባረካደም ነው። ረካም እኳ በሰላም መጣለን እኳ ደናቆ። አንዳንድ ጊዜ አሁንም ላይ እናያለ አ ብዙ አይነት ጫናዎች ይኖራሉ ስ የሃይማኖት ጫናዎች ትምህርት ቤቶች ላይ መስሪያ ቤቶች ላይ ምናምን የዛ ነገር አንዱ መፍትሄ መታገል እንዳለ ሆኖ አንደኛው መፍትሄ ደግሞ አማራጭ ይዞ መምጣት ድሮ የነበረው ውስጣችን ላይ ወኔ ለእስልምና መቆጫ ሊሆን ይችላል ውስጣችን ላይ ያለ የኢማን ደረጃ ሊሆን ይችላል ለእስላም የምንቆረቆርበት ለእስልምና ማለት ነው ደረጃ ነበረው ውስጣችን ልባችን ላይ ማለት ነው ያ ጊዜና አሁን ያለው ጊዜ እንዴት ነው ትላለህ እስኪ ቆንጆ ጥያቄ ነው ሐቂቃውን ያነሳ አሁን ብዙ ጊዜ

ዲን ነው ስትባል ፊትለፊት ነው የምትመጣው።